ገንዘብ ስላለህ ብቻ ሀብታም አትሆንም። ይህንን ልብ ብላችሁ ስሙ። ገንዘብ ስላለህ ብቻ ሀብታም አትሆንም። እንዴት? ሀብት በብዛት ብቻ ሳይሆን በጥራትም ይለካል ነው። ለምን? በረከት የሚባል ነገር ስላለ። የሀብት ኳሊቲ ምንድን ነው? በረከት ሲኖረው ነው ሀብታም ሆነ። ገንዘብን በበሽታ ልትጨርስ ትችላለ። ሆስፒታል ኮሪደር ላይ እድሜ ልታሳልፍ ትችላለ። በረከት የሚባል ነገር አለ። ምናልባት አንድ ብዙ ገቢ የሌለው ሰው በበረከት ጥሩ የተሻለ ግሬስ ያለው ኑሮ እየኖረ ሊሆን ይችላል። አታውቅ በረከት ነው ኳሊቲ። ስንት ሰው አለ ሀብታም ሆኖ ግንባሩ ላይ ድህነት የተመታበት ማለት ነው። ሀብት ስላለህ ደስተኛ አትሆንም። ይህንንም መረዳት ያስፈልጋል። ባለህ የመርካት ስጦታ ነው ትልቅ ሀብት ማለት ባለ የመርካት ስጦታ ካላዳበርክ ሀብታም ብትሆንም ደስታ አታገኝም። ይህንን እርግጠኛ ሆኜ ነው። ነገር ኖረህ አልኖረህ ሁልጊዜ ሚዝራብል ነው የምትሆነው። ስንት ሚዝራብል ሀብታም አለ እኮ ሁሌ መከራ ውስጥ የሚኖር ምንም ደስታ የሌለው ብዙ ሀብታሞች አታቆም። ኦፍኮርስ ሀብት ኖሯቸውም ደስታ ያላገኙ ሰዎች ይኖራሉ። ለምን በትንሽ ብር ደስተኛ መሆን ያልቻለ ሰው በትልቅ ብርም ደስተኛ አይሆንም። ለምን? ያ ሰውዬ ያለውን ጸጋ የማጣጣም ባህሪ ስላልተሰጠው ማለት ነው። ይህንም ባህሪ የማዳበር ግዴታ አለባቸው ሰዎች። እርካታ መንፈሳዊ ጥንካሬ ይፈልጋል። አንድ ሐዲስ ላይ ነቢዩ ስ ሰለም ምን ይላሉ? አላህ ለባሪያው መልካምን ከሻለት በነፍሱ ውስጥ ሀብትን ያደርግለታል፣ ባለው ጸጋ ይደሰታል አሉ። ነፍሱ ነፍሱ ነው የሚበለጽገው የሰው ልጅ፣ አላህ ጥሩ ነገር ከፈለገለት አላህ መጥፎ የሻለት ባሪያውን ድህነትን አይኖቹ ላይ ይደቅንበት አላ። ስለዚ ሀብታም ሆነህም ድህነት ግንባርህ ላይ ሊመታብህ ይችላል ማለት ነው። ሀብትህን ምንም መቅኖን ሳታውቀው ሊጠፋ ይችላል። በነገራችን ላይ ብዙ አሁን ድንገተኛ ሀብታም የሆኑ ሰዎች ከወዲያ የሚጠፋው ሎተሪ ያገኙ ሰዎች ለምሳሌ ህይወታቸው አይቀየርም ይባላል የሆነ ጊዜ ላይ በጣም ትልቅ ሀብት ያገኛሉ፣ ከዛ ግን ወዲያው ይጠፋል። ብዙም በረካ የሌለው ነገር ድሮውንም የቁማር ሀብት ነገሩ መጨረሻው አያምርም። ብዙ ሀብታም ቤተሰቦች ዘንድ ጸብ በጣም የተለመደ ነው። በጣም ብዙ በህግ በምን ነው የሚካሰሱት፣ ሀብት የሚካሰስበት ንብረት የለውም። እና በረከት ልታጣበት ትችላለህ፣ ሀብት አግኝተህ ማለት ነው። ወይም ደግሞ ሀብትህ ቅድም እንደተነጋገርነው እንደ ቃሩን መጥፊያ ሊሆን ይችላል ቃሩን መጥፊያው ሆነ፣ አይደል መጥፎ ነገር አስፋፋው። በጉብዝና ያገኘሁት ምን ጨርሻ ላይ መጥፊያው ሆኖ ቁጭ አለ ማለት ነው። ስለዚህ መጥፊያም ሊሆን ይችላል ሀብቱ፣ አታውቅም ማለት ነው። እውነተኛ ድህነት በደለኛነት ነው። ነቢዩ ሰለላሁ ዓለይሂ ወሰለም አንድ የሚገርም ሀዲስ አላቸው። አንድ ጊዜ ባልደረቦቻቸውን ይጠይቋቸዋል። በእናንተ ዘንድ ድሃ ማለት ምን አይነት ሰው ነው? ይሏቸዋል ተከታዮቻቸው ደግሞ ያው ድሃ ማለት እንግዲህ ኖርማል የሚኖርበት ኑሮ ገንዘብ የሌለው ኖርማል ቁሳቁስ መጠቀሚያ የሌለው ሰው ነው ሲሉ ይመልሱላቸዋል። አይደለም እውነተኛ ድሃ ማለት ይሄ አይደለም አሉ። እውነተኛ ድሃ ማለት ምድር ላይ ሳለ ብዙ መልካም ስራ ይሰራል አሉ። ጥሩ ነገር አምልኮ ፈጽሞ ምን ብሎ አላህ የሚወደውን ስራ ሰርቶ ይቀርባል። መጨረሻ ላይ ግን ሲቀርብ ለካ ብዙ ሰዎችን ሰድቧል፣ ብዙ ሰዎችን ደብድቧል፣ ብዙ ሰዎችን አምቷል፣ ብዙ ሰዎችን ድንበር አልፏል። ከዛ እነዛ ድንበር ያለፈባቸው ሰዎች ይመጣሉ፣ አላህ ዘንድ ይከሱታል፣ እንዲህ እንዲበድሎኛል። ስለዚህ ከመልካም ስራው ላይ ይቀነስና ለነሱ ይሰጣል። ምክንያቱም ገንዘብ እዚ ዱንያ ላይ የወሰድክበት ገንዘብ ሊሆን ይችላል። ሰማይ ቤት ሄደ ገንዘብ አይሰጥህም፣ አይጠቅምም። ገንዘብ የሚባል ከረንሲ የለም። ከትንሣኤ በኋላ ያለው ብቸኛ ከረንሲ ምንድን ነው? መልካም ስራህ ነው። መልካም ስራህ የሚያስገኝለህ ማርክ አለ፣ ልክ ጌም ስትጫወት እንትን አለው ስኮር ታገኝልህ፣ የተለያዩ እንትኖች ታገኛለህ አይደል ኮይን ምናምን ይሰጣል አይደል። ልክ እንደዛ ክሬዲት ይኖራል ማለት ነው እዛም ሀገር ላይ እና ያንን ክሬዲት ትወስድበታል። ምክንያቱም የሰድብ የበደልካቸውን ሰዎች አክል ከአንተ ክሬዲት ላይ የተወሰደ እየተወሰደ እየተወሰደ ይቀነስብሃል። ክሬዲቱ ያልቃል፣ ሰውየው ነገር ግን የበደላቸው ሰዎች አላለቁም። አሉ ነቢዩ መሐመድ ስ ስለም ከዛ ምን ያደርጋሉ? ከነሱ መጥፎ ክሬዲት ላይ ደግሞ እሱ መውሰድ አለበት ማለት ነው። ስለዚህ እነሱ ወንጀል ሰርተው ያጠራቀሟቸው መጥፎ ኔጌቲቭ ክሬዲቶች የግዱን ይሸከምና መጨረሻ ላይ ወደ ቅጣቱ ይሄዳል ይላሉ። ይሄ ሰውዬ አምልኮ አላነሰውም፣ መልካም ስራ አላነሰውም። ነገር ግን ሰዎችን በመበደሉ ምክንያት ብዙ ችግር በማድረሱ ምክንያት እነዛ ጉዳት ያደረሰባቸው ሰዎች ከአላህ ዘንድ ሀቃቸውን ሲወስዱ ክሬዲቱን ወሰዱበት፣ የእነሱን ኔጌቲቭ ክሬዲት ተሸከመ። ወደ ቅጣት ዞረ ማለት እውነተኛ ድሃ ማለት ያጣ የነጣ ድሃ ማለት ይሄ ነው ስለዚህ ምናልባት እውነተኛ ድህነት በገንዘብ አይለካ ይሆናል እውነተኛ ድህነት ብለህ ስትመጣ ይቺ ምድር ጠፊናት ነገ እንትን የምትለው ዋናው ነገር እሴት እንጂ የሀብት መጠን ላይሆን ይችላል ማለት ነው ሌላው በጣም የሚገርም ሌላ ተጨማሪ ነቢዩ ሰለላሁ ዓለይሂ ወሰለም የተናገሩት ልንገራቸው በጣም የሚገርመኝ ንግግር ነው አንድ ጊዜ ቤታቸው በግ ነገር ይታረድና ከዛ በኋላ ባለቤታቸው አይሻ ረዲየላሁ አንሃ ከበጉ ላይ ለተለያዩ ለጎረቤቶች ለምኖች አከፋፈለችና አንድ እግር ብቻ አስቀረች። እንግዲህ የታረደው እሳቸው ቤት ነው። ነገር ግን ለተለያዩ ሰዎች አከፋፈለችና አንድ እግሩ ቀረ። የታረደውን በግ አከፋፈልሽ አሏት። ባለቤታቸው አንድ እግር ብቻ ነው የቀረን አለቻቸው። አንድ እግር ብቻ ቀርቶናል፣ ሌላውን አከፋፍ እያሉ አለቻቸው። ለምን እንደዛ ትያለሽ አሏት። ከዛ እርማት አርመው ነግሯት አሜዚንግ በጣም የሚገርም ንግግር ነው። ወላሂ ሁልጊዜ ሳስበው ይገርመኛል። እሷ ያለችው እግሩ ብቻን የተረፈልለኛ ነው። እሳቸው ደግሞ ተቃራኒውን አደረጉትና አመጡት። አረብኛውን ረሳሁት። ከእግሩ በስተቀር ያለውን በሙሉ አስተረፍኩ ነው ማለት ያለብሽ አሏት። ለምን ንጽሎት ዓለማቸውን ተመልከት። እሷ እያሰበች ያለችው በቃ ሌላውን ሰተ ነው የተረፈን እግሩ ብቻ ነው ነው። እሳቸው ግን እያሏታል፣ ኖ ኖ ኖ የተረፈን የሰጠሹ ነው ያልተረፈን ደግሞ አሁን እጅሽ ላይ ያለው አንድ እግሩ ነው አሏት። ምን ማለት ነው? ቀሪው ወደ ሰማይ ቤት ክሬዲት ተልኳል ማለት ነው። ለድሆች የሰጠኸው ገንዘብ በትክክል ያንተ ሆኗል ማለት ነው። በትክክል ያንተ የሚሆነው አንድ ገንዘብ በመልካም ተግባር ላይ ስታውሎ ነው። ፖዘቲቭ በሆነ ማህበረሰባዊ ጥቅም ላይ ባለው ነገር ላይ ስፔንድ ካደረግከው ያ ነገር፣ ያ ገንዘብ በትክክልም ያንተ ሆኗል ማለት ነው። ምክንያቱም ለሰማይ ቤት አካውንት ተላልፎልሃል፣ ክሬዲት ሆኖልሃል ማለት ነው። እዚሁ ግን ተጠቃቅመህ የጨረስከው ግን ክሬዲት አይሆንህም። እዚሁ ምድር ላይ በልተህ ስጋ ሆኖ ያልቃል። ከዛ አንጻር እንዲህ አይነት አመለካከትም ሊኖር ይገባል ማለት ነው። ዋናው ነገር እሴት እንጂ የሀብት መጠን አይደለም። ቸርነትና ለጋስነት፣ ፍትሃዊነት ከሀብት ብዛት ጋር የማይገናኙ ድሃም ለጋስ ሊሆን የሚችልባት ነገር። እኔ ድሮ ይገርመኝ ነበር አውቶቡስና ታክሲ ድሮ እኔ ልጅ እያለሁ ትዝ ይለኛል፣ የሚለያዩት ትንሽ ነበር የሆነ 35 ሳንቲም ምናምን ታክሲ በነበረበት ዘመን አውቶቡስ ደግሞ ስሙኒ ነው። ሰዎች ከታክሲ ምቾት ይልቅ አስር ሳንቲሟን ለማትረፍ በአንበሳ አውቶቡስ በጣም ተጨናንቀው ምናምን ተጋፍተው ይሄዳሉ። ግን ያችን ያተረፏትን አስር ሳንቲም ግን አውቶቡስ ውስጥ የሆነ ሰው ሊለምን ሲመጣ ይሰጧታል። እና አንዳንድ ጊዜ ቸርነት፣ ለጋስነት ግዴታ ሀብት ስላለህ አይደለም ነው። ይህንን መረዳት ያስፈልጋል።